የእሳቸው ኪታብ ነው። አቂዳህን ያዝ ይላሉ። መጀመሪያው ላይ ኪታቡ ስም ሆደ አቂደተከ እምነትህን ያዝ ምንል ኪታቢ ከቁርአንና ወሱነት ሱሂሃ ትክክለኛ ከሆኑ ሐዲሶች እምነትህን ያዝ። ይህን ያሉበት ምክንያት አላቸው። የሰው ልጅ እምነቱን ከቁርአንና ከሐዲስ ካልያዘ እምነቱ የተበላሸ ወይም እምነት የለሽ ይሆናል ማለት ነው። ከቁራና ከሐዲስ አቂዳቸውን ያልያዙ እጅግ የጥመት አንጃዎች አሉ። የተለያዩ ፊርቃዎች አሉ፣ ቡድኖች አሉ። ይህን በተመለከተ እቺን አጠር ያለ ኪታብ ሪሳል አዘጋጅተዋል። ሐቁላሂ ዐለል ዒባድ የመጀመሪያ ርእሳቸው የአላህ መብት ይላል። ዐለል ዒባድ በባሪያዎቹ ላይ የአላህ ሐቅ ምንድን ነው?

በሱም ምንም ነገር ላያጋሩ ነው። ይሄ አላህ መብት ነው። አላህም ብቻ ሊገዙ ነው። የሚገዙት የሚያመልኩት አላህም ብቻ፣ እሱም ብቻ ሊገዙ። ይሄ አላህ መብት ነው። በቃ ነቢይን አያመልኩም፣ መሌካን አያመልኩም፣ ወልይን አያመልኩም፣ ቀብር አያመልኩም፣ ዛፍ አያመልኩም። የተለያየ ፍጥረትን በሙሉ ድረሱን ድረሱን ልኝ እያሉ አይጣሩም፣ ስለት አያደርጉም የተለያየ ፍጡርን አይለምኑም፣ አይገዙም። አላህ የአላህ መብት ስለሆነ የነ የተውሂድ ሰዎች አላህን ብቻ ነው የሚገዙት። አይዕቡዱ ወላ ይሽሪኩ ቢሂ ሸይአን ይሄ ነኪራ ነው። ምንም ነገር ካላህ ውጭ ምንም ነገር በሱ ላይ ያጋሩበት ነው። በአላህ ስብሓነሁ ወተዓላ ምንም ነገር ላይ ያጋሩ አላህ የፈጠራቸው የአላህ መብት ነው። ሙተፈቁን ዐለይህ ቡኻሪ እና ሙስሊም የተስማሙበት ሐዲስ ነው

አላህ ለሚወደው ነገር በሙሉ አላህ የሚወደው ምንድን ነው ሚናል አቋል ከንግግሮች የሆነ ከንግግሮች አላህ የሚወደው ቁርአን መቅራት ሊሆን ይችላል ዚክር መዝከል ሊሆን ይችላል አላህ የሚወደው ንግግር ያም በሙሉ ኢባዳ ይባላል ወልአፍዓሊ ከተግባሮችም ተግባር በእንቅስቃሴ የሚሰሩ ለምሳሌ እንደ ሶላት በእንቅስቃሴ የሚሰሩት ሩኩዑ ሱጁዱ ጠዋፉ ይሄውላል በአካል በእንቅስቃሴ የሚሰራ ነው

ለአላህ ስብሐነሁ ወተዓላ ነው። ወደ አላህ ለመቃረብ ነው እንጂ ለጅን ለመቃረብ ለውልያ ለመቃረብ የተለያዩ ነገራቶችን ለዛር ለቆሌ ለወንዘኛ ምናምን ለመቃረብ አይደለም እንደማለት ነው። ሕና ሶላቴም ስግደቴ፣ ህይወቴም ሞቴም ለአላህ ነው። የሚገለኝ አላህ ነው። ህይወቴንም እዚህ ምድር ላይ የሚያኖረኝም አላህ ነው። የምኖረውም ለአላህ ስብሐነሁ ወተዓላ ማለት ነው ወቃለ ነቢዩ ዐለይሂ ሰላቱ ወሰላም ምናሉ ወማ ተቀረበ ኢለየ ሐዲሰ አልቁርስ ይባላል። ይሄ ወማ ተቀረበ አልተቃረበም፣ ኢለየ አላህ እንደለ እሳቸው ናቸው። እንግዲህ አላህ ያለውን እየነገሩን ያለ ሐዲሰ አልቁርስ ይባላል። ባህሪያዬ ኢለየ ወደኔ፣ ዐብዲ ወማ ተቀረበ ኢለየ ዐብዲ ባህ ወደኔ አልተቃረበም፣ ቢሸይእ ባንዳች ነገር፣ አሐበ ይበልጥ ተወዳጅ በሆነ ነገር አሓብ ነው ይሄ። በጣም አንድን ነገር ከአንዱ ነገር ለማበላለጥ ሲፈለግ ነው አሓብ የሚባለው። አፍዐል ተፍዲል የሚባለው አለ። አፍዐል ተፍዲል አሓብ እና በጣም ይበልጥ ተወዳጅ በሆነ ነገር አልተቃረበም። ይለየ ወደ እኔ ሚመፍተር እቱ ላይ በእሱ ላይ ግዴታ ካደረግኩበት ነገር በበለጠ በጣም በተወደደ ከዛ ይብለጥ በተወደደ ነገር አልተቃረበም። በጣም ወደ አላህ ባሪያ የሚቃረበው በፈርድ ነው። በሱና ከሚቃረበው ይልቅ በፈርድ የሚቃረበው በጣም አላህ ዘንድ ያተወዳጅ ነው። ሐዲሱን ቁርሲ የራዋሁ አልቡኻሪዩ ይህን ኢማሙ አልቡኻሪ ዘግበውታል ማለት ነው። እናዚህ ሁለት ጥያቄዎች ሁለት መልሶች፣ ዚኪ ኹዝ አቂደተከ ላይ አይተናል። አላህ ለምን እንደፈጠረን እሱን እንድናመልከው የተፈጠረ ነው። ለዚህ እኮ ነው አህለሱናዎች ከአህሉ ሽርክ ከአህሉልቢድዕ የሚለዩት አላህን ብቻ ስለሚገዙ ስለሚያመልኩ የተፈጠሩበትን ዓላማ ስለሚያሳክሩ። ልክ ደግሞ በዚህ ተቃራኒ ደግሞ ወደ ቀብር አምልኮ የሚጣሩ ሰዎች አሉ፣ አህባሾች አሉ። የሞቱ ሰዎችን እንድናመልክ ለየት ከቀን ይለፋሉ። ቀብር እንድናመልክ፣ አጥንት እንድናመልክ ወንዘኛ፣ ቁጥብ፣ ቆሌ፣ ጨሌ መወከል እየተባለ የሽርክ ኮተት ድሪቶ ያን እንድንተገብር ተገብር እሚለፉ የሚጥሩ ሰዎች አሉ። ግድ በቃ እነዛን አውሊያዎች ካላመለክ ድረሱልን ካላል እያሉ እንደዚህ የሚያስተምሩ በጣም የቆሸሽ አመለካከት ያላቸው ሰዎች አሉ። አቂዳችን ግን ከቁርአና ከሐዲስ ይዘን ከእንደሃሉ የጥመት አንጃዎች ራሳችንን ማዳን ይኖርብናል። ለዛሬ ክፍል አንድ ነው ይሄ። ሰላም አለይኩም ወራህመቱላሂ ወበረካቱ።